ወሳኝ ኩነቶች። ይህ ፕሮግራም የማዕከላዊ ኢትዮጵያ ክልል መንግስት የወሳኝ ኩነቶች ምዝገባ ኤጀንሲ ተዛባ አመለካከቶችንም በማረም የህብረተሰቡን ተጠቃሚነት እንዲረጋገጥ ጉልህ አስተዋጽኦ ያበረክታል። ወሳኝ ኩነቶች ኩነቶች ወሳኝ ኩነቶች ኩነቶች

የወሳኝ ኩነቶች ምዝገባ በአንድ ሰው ከውልደት እስከ ሞት የሚከሰቱ ተፈጥሯዊና ማህበራዊ የአቋም ለውጦችን መመዝገብ ነው። የወሳኝ ኩነቶች ምዝገባ ዓላማውና ተግባሩን በታቀደው መሰረት ተግባራዊ ለማድረግ የሚዲያና ባለድርሻ አካላት አስተዋጽኦ ከፍተኛ ነው። የማዕከላዊ ኢትዮጵያ ክልል ወሳኝ ኩነቶች ምዝገባ ኤጀንሲ በምዝገባ አተገባበር ዙሪያ ከሚዲያና ና ባለድርሻ አካላት ጋር በዱራሚ ከተማ ውይይት አድርጓል። በውይይቱ መድረክ የተነሱ ሀሳቦችን አስመልክተን ያዘጋጅንላችሁን የሚቀርብላችሁን ፕሮግራም ይዘን ቀርበናል። አብሮነታቸው አይለየን። ለህብረተሰቡ የሚከሰቱ ልደት፣ ጋብቻ፣ ፍቺ፣ ሞት ጉድፍቻና ሌሎች ኩነቶችን ጨምሮ በቋሚነት በቀጣይነት እንዲሁም በአስገዳጅነትና ሁሉን አቀፍ በጠበቀ ሁኔታ መመዝገብ የኤጀንሲው ተግባር ነው። ኤጀንሲው ለማህበራዊ ፖለቲካዊ፣ ኢኮኖሚያዊ ጉዳዮች አስተዳደራዊና ስታትስቲክ መረጃ በመስጠት መንግስት የአጭርና የረዥም ጊዜ ቀዳውቶ አቅጣጫ እንዲያስቀምጥም ይረዳል። ለዚህም የሚዲያና ባለድርሻ አካላት ግንዛቤ በመፍጠር ከኤጀንሲው ጋር በ መቀናጀት በጋራ እየሰሩ ይገኛሉ። የተሰጣቸው አራት ናቸው። ጉዲፈቻን ጨምረን አምስቱ ላይ ፎከስ አድርገን እየሰራን ነው። ስለዚህ ሰው ተኮር ነው። ሰው ላይ ነው የሚሰራው። እንግዲህ እንደ ሀገር እንደ አንድ ታዳጊ ሀገር በጣም በልማት ዙሪያ የምንሰራቸው ሰፋፍ ስራዎች አሉ። መነሻው ግን ወሳኝ ኩነት ነው። ሰው ተኮር ነው። የመጀመሪያው ሁሉም ዜጋ ሊታወቅ ይገባል። ዜጋ ማወቅ አለብን ማለት ነው። ስለ ግብርና ለማሰብ እቺ ሀገር የምግብ ዋስትና ጥያቄ ያለባት ሀገር ናት ካል ሁሉም ሰው ያንን ይፈልጋል ማለት ነው። ስለዚህ ሰውን ልናቅ ይገባል መጀመሪያ። ሌላው አንደኛው መወቅ ነው፣ ሁለተኛው አይደንቲፋይ ማድረግም ጭምር ነው። ስለዚህ እንደ ሀገር ዜጎቻችንን ማወቅ አለብን። ህፃናት ምን ያክል አሉ፣ ፍላጎታቸው የተለየ ነው። ሴቶች ምን ያክል፣ አረጋዊ ምን ያክል፣ የሰው ኃይል ምን ያክል ነው። ስለዚህ እንደ ወሳኝ ኩነት የሚፈለገው አንደኛው ሪኮግናይዝ ማድረግ ነው። ሰው ራያችን መግቢያ ላይታቸው እንደሆን ሁሉም ሰው የሚታወቅበት ሀገር ነው የሚለው ሁሉም ሪኮግናይዝ ሊደረግ ይገባል። ከዛ በመቀጠል አይደንቲፋይ ሊደረግ ይገባል። ሰርቲፋይ እናደርጋለን፣ መዝግበን አንተውም ሰርቲፋይ እናደርጋለን። ከዛ የዜጎች መብት ዜጎች ከመንግስት የሚጠይቁት መብት አለ፣ ግዴታ ግዴታም አለባቸው። ስለዚህ ይሄን ለማስከበር መሰረታዊ ነው። እንግዲህ በአንደኛው ሴንቸሪ ከሚዲያ ውጪ የማህበረሰብን ግንዛቤ ንቃት ይልና ለማሳደግ የሚቻልበት ምንም አይነት አዋጭ የሆነ መንገድ ሊኖር አይችልም። አንደኛው ይህ ነው። ሁለተኛ እንደ ማዕከላ ኢትዮጵያ የሃይማኖት አባቶች እድር ውስጥ የሌለ ሰው ከእድር ተገሎ ካልሆነ ባስተቀር ማለት ነው። ቁልፍ ባለ ባለድርሻ አካላት ናቸው። ጤና ቁልፍ ባለድርሻ አካል ነው። ትምህርት ቁልፍ የባለድርሻ አካል ነው። ሴቶች፣ ህጻናትም ሌሎችም እኛ ምናልባት እንደተቋም እንደ መንግስት የሰጠን ተልዕኮ አለ። ኦፊሻል ጉዳዩን ረን እንድናረግ ያለ እናንተ ያለ ባለድርሻ አካላት ይሄ ተግባር ከስራውን ባህሪ አንጻር፣ በነገራችን ላይ የተቋሙ አቅም ማነስ ሌላ ሌላ ሳይሆን ስራው ራሱ መልቲሴክቶሪያል ነው የሚለው፣ የብዙ አካላት ተሳትፎ ከሌለ ይሄ ተግባር አይሳካል። ከወሳኝ ኩነቶች ምዝገባ አንጻር የመገናኛ ብዙኃን ዘዴዎችን መጠቀም ያለው ፋይዳ ምንድን ነው? እንደኛ ነው የምናየው፣ አንደኛ አራተኛ መንግስት ነው። በጣም ፓወር ተጽዕኖ መፍጠር የሚችል መልካም ተጽዕኖ የሆኑትን መፍጠር የሚችል ተቋም ስለሆነ በአንድ ጊዜ ለበርካታ ሰዎች መልእክት ለማስተላለፍ በሚያስችል መልክ የተደራጀ ተቋም በመሆኑ የኤጀንሲውን ራዕይ ለማሳካት ስለሚችሉ ራዕዩ ምንድን ነው? ሁሉም ሰው የሚታወቅባት ኢትዮጵያ። ስለዚህ ሚዲያዎች ደግሞ ሁሉም ጋር መድረስ ይችላሉ፣ በቀላል ያንን ራዕይ ማሳካት የምንችልበት በመሆኑ የወሳኝ ሁነቶች ምዝገባ ጠቀሜታዎችን ሳቢና አጠር ባለ መልክ ግንዛቤ መፍጠር አቅማቸው ይጎላሉ። ለምን የአርት ሰዎች ናቸው እዛ ያሉት እንዴት አድርገው ህዝብን የሚኮረኩር ወደ ምስገባው የሚገፋፋ መልእክቶችን ለማስተላለፍ እውቀቱ ክህሎቱን እዛ ተቋም ውስጥ መጠቀም ከቻለን ማለት ነው። በኋላ ላይ እናየዋለን እየተጠቀምነው ነው ወይስ የሚለውን ነገር በኋላ ላይ የምናየው ይሆናል። ሌላው ህዝባዊ ንቅናቄዎችን የመፍጠር አቅባል አንዱ ወቅታዊ ምዝገባ ሽፋናችን ላይ ሲሪየስ የማነቃነቅ ስራ መሰራት አለበት። ሁለተኛ፣ የኪራይ ሰብሳቢነትን አስተሳሰብ ህዝቡ ሊታገል ከመስራት አንፃር አቅማቸው ሰፊ ነው። የወሳኝ ኩነቶችን አስፈላጊነትና ጠቀሜታ ማህበረሰቡ በደንብ አውቆና ተገንዝቦ የሚያስፈልጉትን ምዝገባዎች እንዲያደርግ በፍርድ ቤት መዋቅር ደረጃ የሚቀርቡ ተገልጋይ የህብረተሰቡ አካላትን የምክር ንቃተ ህግ የግንዛቤ ማስጨበጫ ትምህርት ከችሎት በፊት በሚሰጡ ጠዋት ጠዋት ላይ ባለጉዳዮች ወደ ችሎት ከመግባታቸው በፊት የሚስተገበር ተግባር አለ። ከዚህም በተጨማሪ ጉዳዮቻቸው እንደ ጉዳዮቻቸው አይነት ወሳኝ ኩነት ሲባል ኩነቶቹ የሚያስፈልጉ የሚተገበሩት ኩነቶች ሞት አለ፣ ልደት አለ፣ ፍቺ አለ፣ ጉዲፈቻ አለ። እነዚህንና አባትነትን በፍርድ ቤት ውሳኔ መስጠት ልጅነትን ማረጋገጥ የመሳሰሉ ጉዳዮች ወደ ፍርድ ቤት በሚቀርቡበት ጊዜ በሁለት መልኩ ተገልጋዩ የወሳኝ ኩነቶች ምዝገባ በማድረግ የምስክር ወረቀት ይዞ እንዲቀርብ የሚደረግበት ሁኔታ አለ። አንደኛው ምንድነው? ከመጀመሪያው ከመነሻው ጉዳዮቹን ወደ ፍርድ ቤት ይዞ ሲቀርብ የሚጠይቀው ጥያቄ አገልግሎቱን ከማግኘቱ በፊት ከወሳኝ ኩነቶች የምስክር ወረቀት እንዲያመጣ የሚደረግበት ሁኔታ አለ እነዚህም ሲባል ምንድነው ለምሳሌ ፍቺ ፈልጎ የሚመጣ ሰው ፍቺን በሚጠይቅበት ጊዜ መጀመሪያ ጋብቻ ስለመኖሩ ከወሳኝ ኩነቶች የጋብቻውን መኖር ያስመዘገበበትንና የወሳኝ ኩነቶች ምስክር ወረቀት እንዲያቀርብ የሚደረግበት ሁኔታ አለ ሌላው ደግሞ ምንድነው ከሞት ጋር ተያይዞ የውርስ ጥያቄ ይመጣል ወደ ፍርድ ቤት እና አንድ ወራሽ ነኝ የሚል አካል የውርስ ድርሻ ወይም የውርስ ንብረትን ለመጠየቅ ወደ ፍርድ ቤት በሚመጣበት ጊዜ አስቀድሞ ውርስ የሚጠየቀው ከሞተ ሰው ከመሆኑ አንፃር የሞተው ሰው በወሳኝ ኩነቶች ምዝገባዎች ኤጀንሲ ሄዶ ምዝገባ አድርጓል ወይ? የምስክር ወረቀት አለ? ያን ስለመሞቱ የሚያረጋግጥ የምስክር ወረቀት እንዲያመጣ የሚደረግበት ሁኔታ አለ። በሁለተኛው መንገድ ደግሞ ጉዳዮቹን ወደ ፍርድ ቤት አቅርቦ ውሳኔ ከተሰጠው በኋላ ከውሳኔ በኋላ የሚያገኛቸው ውጤቶችን ለመገልገል እንዲረዳው እነዚህ የውሳኔ ውጤት የሆኑትን ወደ ወሳኝ ኩነቶች ምዝገባ ኤጀንሲ በመሄድ የምስክር ወረቀት እንዲወስድ የሚደረግበት አሰራር አለ። ለምሳሌ ጉዲፈቻን የሚጠይቅ በጉዲፈቻ አንድ ልጅን ለመውሰድ የሚፈልግ ሰው መጥቶ በፍርድ ቤት ጉዲፈቻ አድራጊ ነኝ ጉዲፈቻ እንዳደርግ ይፈቀድልኝ፣ ብሎ በፍርድ ቤት በሚያቀርብበት ጊዜ ፍርድ ቤቱ ያንን ውሳኔ ሲሰጥ ጉዲፈቻ ያደረገው ሰው የጉዲፈቻውን ውሳኔ ወስዶ ወሳኝ ኩነቶች ምዝገባዎች እንዲያስመዘግብ ከውሳኔ በኋላ ይነገረዋል ማለት ነው። ያን የጉዲ ፈቻ ወረቀት ከውሳኔ በኋላ ወስዶ ወሳኝ ኩነቶች ምዝገባ ኤጀንሲዎች በማስመዝገብ የምስክር ወረቀቱን ለተለያየ ጉዳዮች ለመጠቀም ያስችለዋል። ህጋዊነቱም ሞር ወሳኝ ኩነቶች ምዝገባ ኤጀንሲ ከተመዘገበ በኋላ የሚይዘው ወረቀት ሰፊ እድል የሚፈጥርና ና ህጋዊ የሚሆንበት እድል አለ ማለት ነው። እድሮች ከተቋቋሙበት ወ ከተመሰረቱበት አላማ አንጻር የቀብር ማስፈጸም ጉዳይ ነው። የሞቱ ሰዎችን እንግዲህ በየእድሩ የሚሞቱ ሰዎችን መረጃ መረጃ እንዲሰጡ ወይም መረጃ እንዲያወጡ የማድረግ ተግባር ነው በዋናነት የምንሰራው። ሌላው እንግዲህ ማህበረሰቡ ጋር በማህበረሰቡ ውስጥ በእድሩ ውስጥ የሚወለዱ ህጻናት አሉ። እነዚህ ህጻናት ሆስፒታሎች ከተወለዱ እዛው ይመዘገባሉ። ከሆስፒታል ውጭ ተወልደው የሚወለዱ ካሉና ወደ እድሩ ለማስመዝገብ በሚመጡበት ወቅት የወሳኝ ኩነት ማስረጃ እንዲጠይቁ የማድረግ ተግባር ነው የምንሰራ። ሌላው ምናልባት ከጋብቻም ጋር ተያይዞ አንድ ሰው እድሩ ላይ ካገባ በኋላ ሚስት ባልም ሆነ ሚስት ቤተሰባቸውን ያስመዘግባሉ። በሚያስመዘግቡበት ወቅት የጋብቻው ትክክለኛ ጋብቻ ስለመኖሩ የጋብቻ ሰርቲፊኬት እንዲያስመዘግቡ የማድረግ ነገር እየተሰራ ነው። በተመሳሳይ የጋብቻ ፍቺ የተደረገላቸው ሰዎች ፍቺ ጠይቀው በፍርድ ቤት መጥተው ፍቺ ካደረጉ በኋላ የፍቹን ውጤት እንደገና እዛው ፍርድ ቤት ላይ መጥተው ይጠይቃሉ። የፍቹ ውጤት የምንላቸው በርካታ እንትኖች አሉ። የልጅ ቀለብ ይሆናል፣ የንብረት ክፍፍል አለ እና ከእነዚህ ጋር ተያይዞ ያሉ መብቶቻቸውን ኤክሰርሳይዝ ለማድረግ እንደገና ወደ ፍርድ ቤት በሚመጡበት ጊዜ መጀመሪያ የጋብቻ ፍቺ ያደረጋችሁትን ውሳኔ ወሳኝ ኩነቶች ምዝገባ ኤጀንሲ ሄዳችሁ አስመዝግባችሁ ነው ፍቹም የተመዘገበ ተመዘገበ መሆን አለበት። የምስክር ወረቀት ፍቹ ስለመደረጉ የሚገልጽ የምስክር ወረቀት አያይዛችሁ በማቅረብ የሚቀጥሉትን መብቶቻችሁን ኤክሰርሳይስ እንድታደርጉ በሚል የሚገለጽላቸው አሰራር አለ ና በዚህ መልኩ በፍርድ ቤቶቻችን መዋቅር እስከ ታችኛው መዋቅር ከላይ ከጠቅላይ ፍርድ ቤት ጀምሮ ለከፍተኛ ፍርድ ቤቶች ና ለወረዳ ና ከተማ አስተዳደር ፍርድ ቤቶች በዚህ መልኩ እንዲሰሩ ከጠቅላይ ፍርድ ቤት በወረደ በወረደ ሰርኩላር መሰረት እየተተገበረ ይገኛል ማለት ነው። ወሳኝ ኩነቶችን ጉዳይ የእቅድ አካል ማድረግ ነው የመጀመሪያው። እሱን ካደረግን በኋላ በእቅድ ውስጥ አካተን እስከ ታችኛው አስተዳደር እርከን በክልላችን እስከ ወረዳ ድረስ እንዲወርድ አድርገናል ማለት ነው። ሁለተኛው በዚህ ዙሪያ በወሳኝ ኩነቶች ዙሪያ ግንዛቤ መፍጠር ስራዎች ናቸው የተሰሩት ግንዛቤ የመፍጠር ስራ በተለይም የጉዳዩ አሳሳቢነት እንደ ክልል በጣም ወሳኝ ከመሆኑ ጋር ተያይዞ ያለውን አጠቃላይ ሁኔታ ግንዛቤ የፈጠርንበት ስራ አለ ማለት ነው። ይሄ በዚህ ብቻ አላበቃንም። ሶስተኛው ያው ክትትልና ድጋፍ ማድረግ ነው። ክትትልና ድጋፍ ስናደርግ በቼክሊስት ተካቶ በየደረጃው ለሚገኘው ለዞን፣ ለልዩ ወረዳ፣ ለወረዳ እንዲሁም እስከ ቀበሌ ድረስ ክትትልና ድጋፍ ይደረጋል ማለት ነው። ሚዲያ ዋነኛ ተግባሩ በሀገሪቱ ውስጥ የሚከናወኑ ማናቸውንም የልማት የመልካም አስተዳደር ጉዳዮችን ለህብረተሰቡ ተደራሽ በማድረግ በመረጃ የበለጸገ ንቁ ማህበረሰብ መፍጠር ነው። ከዚህ አንጻር ወሳኝ ኩነቶች ለሀገሪቱ ልማት ኢኮኖሚያዊ ብልጽግና ያለው ሚና ከፍተኛ ስለሆነ በሀላፊነት መስራት በሀገሪቱ ውስጥ ህብረተሰቡ መጠቀም ያለበትን የትኛውንም ማህበራዊም ሆነ ኢኮኖሚያዊ ዘርፍ ላይ ተጠቃሚ እንዲሆን በመረጃ ማበልጸቅ ዋነኛ ተግባር ነው። ከዚህ አንጻር ሚዲያ በቀዳሚነት ማወጣት መቻል አለበት። ይሄ የሆነ ተቋም ጉዳይ አይደለም፣ የመብትም ጉዳይ ነው። በሀገሪቱ ውስጥ አንድ ዜጋ እንደ ዜጋ መቆጠር የሚችልበትን ወይም ኢትዮጵያዊ መባል የሚችልበትን መረጃ የማደራጀት ተግባር ስለሆነ ሚዲያ ይህንን ከማስገንዘብ አኳያ ህብረተሰቡ በቂ ግንዛቤ ኖሮት በምዝገባ ሂደት ውስጥ እነዚህ ወሳኝ ኩነቶች የምንላቸውን ሁሉንም በአግባቡ በወቅቱ ማስመዝገብ እንዲችልና ከሀገሪቱ መጠቀም ያለበትን ጥቅሞች በአግባቡ እንዲያገኝ ማስገንዘብ፣ ወቅታዊ መረጃዎችን ተደራሽ ማድረግ፣ በምዝገባ ሂደት ውስጥ ደግሞ ያሉ ችግሮችን ነቅሶ በማውጣት መፍታት ያለበት አካል እንዲፈታ የማድረግ ትልቅ ኃላፊነት ነው ያላቸው። ማለት ሆስፒታሎች ላይ ያለው ምዝገባ አንድ ሕጻን ሲወለድ እንደተወለደ እዛው መታወቂያ ወረቀት ይሰጠዋል። እዛው ደግሞ ቀበሌው ባመቻቸው እንትን መቶ መዝጋቢ ያለው ክፍል ተሰጥቶትን ያለው እዛችሁ ሰርተፊኬት ተሰጥቶት ቀልጣፋ የሆነ አገልግሎት አግኝቶ የሚሄድበት ሁኔታ ነው የተመቻቸው። አጠቃላይ ሆስፒታሎች 27 ሆስፒታሎች ናቸው፣ ወሳኝ ኩነትን ምዝገባ እንትን መታወቂያ ወረቀት እየሰጡ ያሉት አሁን ላይ። በተወሰነ የሕብረተሰብ ክፍል ስለ ወሳኝ ኩነት ምዝገባ ምንነትና አገልግሎቱ የት እንደሚሰጥ ግንዛቤ ቢኖርም በአንዳንድ አካባቢዎች ክፍተቶች ይታያሉ። በዚህም በሚዲያ ተቋማት፣ በፍትህ ተቋማት፣ በእድርና በሆስፒታል ግንዛቤ በመፍጠር ችግሮቹን የመፍታት ኃላፊነት አለባቸው። አዋለጃ ክፍል አካባቢ ያሉ ሚድዋይፈሪ አዋላጅ ነርሶች እና ሌላም የትኛውም ሰርቪሱን እየሰጠ ያለ ባለሙያ ምዝገባውን ያካሂዳል። እንደ ተግዳሮት ተይዞ የነበረው ከቀበሌ መዝገብ ይዘው መጥተው መዝጋቢ ባለሙያዎች ቁጭ የሚሉበት ቦታ፣ ሴኩሪቲ ይፈልጋል መዝገቡ። ያ ነገር ትንሽ የክፍል እጥረት እና የጠረጴዛ የወንበር ያሉ ተግዳሮቶች አሉት። ከሞላ ጎደል ደግሞ እነዛን ለማሟላት ተባበረንትን እየሰራ ነው ያለ ነው። የቀበሌ ስራ አስኪያጆች ለፓብሊክ ሰርቪስ ሁለት አይነት ተጠሪነት ነው ያላቸው። አንዱ ለወረዳ ፓብሊክ ሰርቪስ ሁለተኛው ደግሞ አድሚኒስትሬቲቭ ወይም ፖለቲካሊ ደግሞ ለወረዳ ዋና አስተዳደር ተጠሪ ናቸው። ይህምን ማለት ነው ለወረዳ ዋና አስተዳዳሪ ተጠሪ ናቸው ማለት በሌላ መልኩ ደግሞ እዛ ላለው ለወረዳ ወሳኝ ኩነቶች ተጠሪ የሚሆኑበት ሁኔታ እንዳለ እኛ የማስገንዘብ ስራ ሰርተናል። ሁለተኛው ደግሞ ከዚህ ተተግሎ ከመስራት ጋር ያለው ክፍተቶች ለይተናል። እኛ ራሱ በአብዛኛው ቀበሌ ላይሆን ይችላል። በተወሰኑ ቀበሌዎች ክፍተቶች አሉ። የሰዓት የመሸራረፍ ችግሮች አሉ። እሱን ለይተን መነሻ በማድረግ ስልጠና የሰጠንበትም ሁኔታ አለ ማለት ነው። ከዚህም በተጨማሪ ይሄ ብልሹ አሰራር ወይም ደግሞ ከኪራይ ሰብሳቢነት ጋር የተያያዙ ጉዳዮችን ለመከላከል በቢሮ ደረጃም የነጻ ስልክ መስመር ብሎ አለ ማለት ነው። በዚህ 8963 ፍሪ ኮል ጥቆማ ከተሰጠ እኛ ደግሞ ያንን ተቀብለን የምናይበት የምንመረበርበት እንደዚሁም ደግሞ ማስተካከያ የምናደርግበት አሰራር ተዘርግቷል ማለት ነው። ወንጀል ተጠያቂነትን ደግሞ የሚጀምረው በመጀመሪያ ደረጃ አካባቢ ላይ ባለ ፖሊስ ጣቢያ ነው የሚጀምረው እና ከዛ በመጀመር ቅሬታውን የግል ተበዳይ የሆነ ሰው ለፖሊስ ጣቢያ በማቅረብ ምርመራ እንዲካሄድ በማድረግ ምርመራው ተካሂዶ ማስረጃ ከተሰማ በኋላ ወደ አቃቤ ሕግ ይተላለፋል። አቃቤ ሕግ ደግሞ ተገቢውን እንደተፈጸመው የወንጀል ድርጊት መጠን የሚመጥነውን የወንጀል ድንጋጌ በመጥቀስ ወደ ፍርድ ቤት ክስ ያቀርባል። አይነቶቹ ይለያያሉ፣ በመጠንም ይለያያል። የተመዘበረው ገንዘብ፣ የተጠየቀው ገንዘብ፣ የተበላለጠው ገንዘብ ወይም በዛ ሰነድ የተገለገለበት ያመጣው ውጤት ምን ያክል ነው የሚለው ተለይቶ ሲቀርብ አቃቤ ሕግ ለዛ የሚመጥነውን የወንጀል እንደ ወንጀሉ ክብደትና ቅለት በማየት ተስማሚውን የወንጀል ድንጋጌ በመጥቀስ ወደ ፍርድ ቤት ያቀርበዋል። ፍርድ ቤት ደግሞ በዛ መሰረት በቀረበው ክስ መሰረት ማስረጃ በመስማት ተመጣጣኝ የሆነውን በድንጋጌው መሰረት በቀረበው አንቀጽ መሰረት የሚወድቀውን ቅጣት በመጣል እነዚህ አጥፊዎች እንዲማሩ የሚደረግበት ሁኔታ አለ እና ከወሳኝ ኩነቶች ሰነድ ማበላለት ጋር ተያይዞ በብሮቸርም በተለያዩ መልኩ የተዘጋጁ የወንጀል ተጠያቂነትን የሚያስከትሉ ተግባራቶች አሉ። እነዚህም የወንጀል ተጠያቂነቱ ደረጃውን ጠብቆ ነው ከስድስት ወር ያልበለጠ ቀጣ ተግባር አለ። አልፎ ከፍ ሲል ደግሞ እስከ እድሜ ልክና እስከ 25 ዓመት ድረስ የሚያስቀጡ የወንጀል ተጠያቂነትን ሁሉ ሊያስከትል የሚችል ነው እና ዋናው መሰረታዊ ነገር ምንድን ነው? የግል ተበዳዮች ወይንም ደግሞ ሌላ ሰው እንደዚህ አይነት ተግባር ሲፈጸም የሚመለከት ሰው ያገባኛ የሚል ሰው ማንኛውም የኅብረተሰቡ ክፍል ለሚመለከተው አካል ጥቆማዎችን ማቅረብ መቻል አለበት። በወልቂጤ ኤፍኤም አራት ቋንቋዎች ናቸው የስርጭት አገልግሎት ያላቸው ከአራት ቋንቋዎች በአማርኛ የምንሰራው የጋራ አገልግሎት አለ ከወሳኝ ኩነቶች አኳያ በእነዚህ ቋንቋዎች መስማት የሚችለው ማህበረሰብ መረጃ ተደራሽ እንዲያደርግ እንዲሆን እየሰራ ነው የምንገኘው። ከዚህ ባለፈ ደግሞ በሚችለው በሚያውቀው ቋንቋ ህብረተሰቡ መረጃውን ማግኘት እንዲችል ከአምስቱ ቋንቋዎች በተለይ በሁለት ቋንቋዎች በየምኛና በጉራግኛ ቋንቋዎች ከክልሉ ወሳኝ ኩነቶች ምዝገባ ኤጀንሲ ጋር ውል በመፈራረም ይህንን መረጃ ወደ ህብረተሰቡ በሚገባው በሚሰማው ቋንቋ ተደራሽ እያደረግን ነው የምንገኘው። የወሳኝ ኩነቶች ስታትስቲክ መረጃ ለተለያዩ የምርምር ተግባራት የሚውል ሲሆን በተለይም የህዝብ ብዛት ትንበያና የስነ ህዝብ ትንተና ጥናቶች ለጤናና ትምህርት ምርመራ ዋነኛ የመረጃ ግብአት ነው። ይህንን ተግባር በባለቤትነት ለመወጣት የወሳኝ ኩነቶች ምዝገባ ኤጀንሲ ውል ከተፈራረመባቸው ተቋማት ጋር ቅንጅታዊ አሰራር በመፍጠር ለሀገር ያለውን ፋይዳ መሬት ላይ እንዲውል በትኩረት ሊሰራ ይገባል። የምዝገባ ስራውን ተደራሽ ለማድረግ ሌላ ሁሉ ጋትታችሁ እነዚህ ባለ ድርሻ አካላዎች ሌሎችም አሉ በርካታ ናቸው። ድርሻ አካላዎቻቸው እንዘረዝራቸዋለን እያከናወኑ ያለውን ስራቸውን ብታደርጉ ብታዩት፣ የምዝገባ ስራውን ተደራሽ ለማድረግ ነቅሳችሁ እያንዳንዳቸው የሚሰሩትን ስራ ብታስተምሩበት፣ ህዝባችን ለወሳኝ ኩነቶች ምዝገባ ስራ ባይተዋርነቱ ለቆ ወጥቶ ዋነኛ ተሳታፊ ይሆናል ማለት ነው። አንድ ሁለተኛው፣ ከዚህ መድረክ የምፈልገው ከሚዲያው የምንፈልገው ብልሹ አሰራሮችን ማጋለጥና ህዝቡን በብልሹ አሰራሮች ዙሪያ ንቃቱ አድርጎ ዋነኛ ታጋይ እንዲሆን ማብቃት ነው። ፍርድ ቤት ወስደን ከሰን ከምናስቀጣው በላይ እኔ ለመመዝገብ ለአንተ ከሰላሳ ብር በላይ አልሰጥም የሚል ህዝብ ማፍራት ወሳኝ። ለምንድን ነው ሦስት ሺህ ብር የምሰጥህ? ለምንድን ነው ስድስት ሺህ ብር የምሰጥህ? እኔ ኮ ለመመዝገብ ሰላሳ ብር ነው ዘጠና ብር ነው ሀያ ብር ነው መንግስት ክፈል ያለኝ የሚል ህዝብ መፍጠር ማለት ነው። ለምንፈልገው ለአስተዳደራዊ ለስታቲስቲክስና ለህጋዊ አገልግሎት የሚውል ወቅታዊ ምዝገባ ሽፋንን ማሳደግ የመጨረሻ ጥቅም እንደ ክልል መቶ ፐርሰንት የተወለዱ ህፃናት ሰርቲፋይ መደረግ አለባቸው። የተጋቡ ሰርቲፊኬት መውሰድ አለባቸው። የሞቱ ነፍስ ማር ብለን ሰርቲፊኬት ለትውልዱ መስጠት አለብን። ጉድፈቻም በተመሳሳይ መልኩ ካለ፣ ስለዚህ ምዝገባ ሽፋንን ማሳደግ የቀበሌ ምዝገባ ሽፋንን መቶ ፐርሰንት ማድረስ ያነ ክልሉም የሚፈልገውን እንደ ሀገርም የሚፈለገውን የማዕከላዊ ኢትዮጵያ ክልል ህዝብ አሁን ሰባት ሚሊዮን አካባቢ ነው የሚባለው አካባቢ ነው የሚባለው በተጨባጭ እንዲህ ነው ተብሎ አይነገርም። የተመዘገበ መረጃ ስለሌለ ማለት ነው። ስለዚህ ከአንድ አምስት ስድስት ዓመት በኋላ ትክክለኛ ቁጥር ህፃናት ስንት ናቸው፣ እናቶች ስንት ናቸው፣ ወጣቶች ስንት ናቸው፣ የሚለው መረጃ ለክልሉ ኢኮኖሚ፣ ማህበራዊ፣ ፖለቲካዊ ውሳኔዎች ለመወሰን የሚያስችል መረጃ ማመንጨት ያስፈልጋል። ክቡራትና ክቡራን ተመልካቾቻችን የማዕከላዊ ኢትዮጵያ ክልል ወሳኝ ኩነቶች ምዝገባ ኤጀንሲ ስለ ምዝገባ አተገባበር ከሚዲያና ባለድርሻ አካላት ጋር በዱራሜ ከተማ እያደረገውን ውይይት አስመልክተን ያዘጋጀንላቸው ፕሮግራም ይህንን ይመስል ነበር። በሌላ ፕሮግራም እስክንገናኝ ሰናይ ጊዜ ወሳኝ ኩነቶች ኩነቶች ወሳኝ ኩነቶች ይህ ፕሮግራም የማዕከላዊ ኢትዮጵያ ክልል መንግስት የወሳኝ ኩነቶች ምዝገባ ኤጀንሲ ተዛባ አመለካከቶችንም በማረም የህብረተሰቡን ተጠቃሚነት እንዲረጋገጥ ጉልህ አስተዋጽኦ ያበረክታል። ወሳኝ ኩነቶች። ወሳኝ